ጤና ይስጥልኝ የጌታቸው ረዳን የንባብ ፍቅር የሚያስቃኘው ዘገባ በአሁኑ ወቅት በትግራይ ፖለቲካ ውስጥ ጎልተው ከሚታዩ ፖለቲከኞች መካከል ቀዳሚ የሆኑት አቶ ጌታቸው ረዳ ከክልሉ ጊዜያዊ አስተዳደር ፕሬዚዳንትነት ከተሰናበቱ በኋላ በጠቅላይ ሚኒስትሩ የአማካሪነት ኃላፊነት ተሰጥቷቸዋል በህወሓት መሪዎች መካከል በተፈጠረው የተካረረ አለመግባባት በጊዜያዊ አስተዳደሩ መሪነት ለመቀጠል ያልቻሉት አቶ ጌታቸው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በመሆን ተሹመዋል። በትግራይ ከተካሄደው አውዳሚ የሁለት ዓመት ጦርነት በኋላ ከፍተኛ የህወት አመራር በጠቅላይ ሚኒስትሩ ሲሾም አቶ ጌታቸው የመጀመሪያው ናቸው። ይህ አሁን በጠቅላይ ሚኒስትር አብይ አህመድ የተሰጠው ሹመት ይፋ የሆነው አቶ ጌታቸው የጊዜያዊ አስተዳደሩ ስልጣናቸውን ለጀኔራል ታደሰ ወረደ ካስረከቡ ከሶስት ቀናት በኋላ ነው። አቶ ጌታቸው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በስልጣን ላይ በነበሩበት ጊዜ ልዩ አማካሪያቸው ሆነው የሰሩ ሲሆን አሁን የተሰጣቸው የአማካሪነት ሹመት ሁለተኛቸው ነው። አቶ ጌታቸው በፌዴራል መንግስትና በትግራይ ክልል ውስጥ በኃላፊነት በቆዩባቸው ዓመታት በሀገር ውስጥና በዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ሀሳባቸውን በመግለጽና በመከራከር ከሚታወቁ ጥቂት ባለስልጣናት መካከል አንዱ ናቸው። በአገሪቱ ውስጥ ፖለቲካዊ ለውጥ ከመጣ በኋላ በነበሩት አምስት ዓመታት በገዢው ፓርቲ ኢህአዴግና በግንባሩ ዋና መስራች ህወሀት መካከል የነበረውን አለመግባባት ተከትሎ አቶ ጌታቸው በተፈጠረው የፖለቲካ ትርምስ ውስጥ ጎልተው ወጥተዋል። በተለይ ለሁለት ዓመት በዘለቀው ጦርነት ወቅት በትግራይ አመራሮች በኩል የሚነሱ ሀሳቦችን በክልሉ ባሉ መገናኛ ብዙሀን ላይ በመደበኛነት እየቀረቡ እንዲሁም ባለም አቀፍ መገናኛ ብዙሃን ላይም በተደጋጋሚ ብቅ እያሉ የህዋት አንደበት ሆነው ቆይተዋል። ለመሆኑ ደም አፋሳሹን ጦርነት ባስቆመው የፕሪቶሪያው ድርድር ላይ ግንባር ቀደም ተደራዳሪና የስምምነቱ ፈራሚ አሁን ደግሞ የጠቅላይ ሚኒስትሩ አማካሪ ሆነው የተሾሙት አቶ ጌታቸው ረዳ ማን ናቸው? ዛሬ ጠዋት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው መሾማቸውን ተከትሎ ቢቢሲ ስለ አቶ ጌታቸው ያወጣው ዘገባ ከወትሮ ይለያል። የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሆነው የተሾሙት አቶ ጌታቸው ረዳ ማን ናቸው? በሚል ርዕስ ያስነበበው መጣጥፍ ሰው ሰው የሚሸት ነው። ስለ ፖለቲካ ሕይወታቸው ብዙ ማባብራም፣ ይልቁንም ስለ ልጅነታቸው፣ ስለ መጽሐፍት ቀበኝነታቸው፣ ስለ ንባብ አፍቃሪነታቸው ወዘተ የሚያስቃኝ ነው። ዘገባው የወጣው ከህዋት የስልጣን ሽኩቻና የፖለቲካ ትንቅንቅ መገላገላቸውን ተከትሎ መሆኑ ደግሞ አግራሞትን ይፈጥራል። ከዚህ በኋላ አቶ ጌታቸው ረዳ መጽሐፍታቸውን እየኮመኮሙ ጠቅላዩን ያማክራሉ ማለት ነው ከፓርቲያቸው የሥልጣን ሽኩቻና ትንቅንቅ በስንት ጣሙ። ለማንኛውም የጌታቸው ረዳን የአንባቢነትና የመጽሐፍት ፍቅር የሚያስቀኘውን የቢቢሲ ዘገባ አነብላችኋለሁ። ከዚያ በፊት ግን ትኩስ መረጃና ቪዲዮ ሲጫን በጊዜ እንዲደርሳችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር አድርጉ። ለዚህም ከልብ እናመሰግናለን። አሁን በቀጥታ ወደ ዘገባው እናምራ። ዘገባውን ያዘጋጀው ቢቢሲ ምስጋናውን ይውሰድልን። አቶ ጌታቸው ረዳ አላማጣ ውስጥ ሰኔ 1967 ዓ.ም ነው የተወለዱት። የአንደኛና የሁለተኛ ደረጃ ትምህርታቸውን እዚያው በትውልድ ከተማቸው የተማሩ ሲሆን ለታናሽ ወንድሞቻቸውና እህቶቻቸው አርአያ መሆናቸው ይነገራል። አቶ ጌታቸው ከልጅነታቸው ጀምሮ የመማርና የማንበብ ልዩ ፍቅር ስለነበራቸው ከኮዮቻቸውና ከዘመዶቻቸው ጋር ለመማርና ለመጫወት ጊዜ የነበራቸው ቢሆንም የማንበብ ፍቅራቸው ከፍተኛ ስለነበር ሰፊውን ጊዜያቸውን ያጠፉ የነበረው ከመጽሐፍት ጋር እንደነበረ ታናሽ ወንድማቸው ይናገራሉ። በተለይም ወደ ሁለተኛ ደረጃ ትምህርት ቤት ሲገቡ ከትምህርታዊ መጽሐፍት ባሻገር በእንግሊዝኛ የተጻፉ አዳዲስ እና ቆየት ያሉ መጽሐፍትን በማንበብ አብዛኛውን ጊዜያቸውን ያጠፉ ነበር ከነዚህም መጽሐፍት መካከል የኒቼ የካርል ማርክስ የሌኒን እና ሌሎች ረጅም ዘመናት ያስቆጠሩ ስራዎች የሁለተኛ ደረጃ ተማሪ እያሉ ካነበቧቸው መካከል ይጠቀሳሉ። ከሁለተኛ ደረጃ ተማሪነት ጀምሮ በእንግሊዝኛ የተጻፉ መጽሐፍትን የሚያነቡት አቶ ጌታቸው አሁንም ከመጽሐፍት ጋር እንደሚውሉ ቤተሰቦቻቸውና በቅርብ የሚያውቋቸው ይናገራሉ። አቶ ጌታቸው የሚያነቧቸው መጽሐፍትን ባይመርጡም፣ በዋናነት ግን በፍልስፍና በፖለቲካና በኢኮኖሚ እንዲሁም በዓለም ታሪክ ላይ የሚያተኩሩትን መጽሐፍት ያዘወትራሉ። አቶ ጌታቸው የእንግሊዝኛ ቋንቋ ችሎታቸውን ያዳበሩት ከሚያነቧቸው መጽሐፍት እንደሆነ የሚገልጹት ታናሽ ወንድማቸው ዶክተር ሞላ ረዳ የተዋሰውን መጽሐፍ ነገ መልስ ከተባለ ሌሊቱ ሙሉ ተቀምጦ ሲያነብ አየው ነበር ይላሉ። የቅርብ ጓደኛቸውና ና በመቀሌ ዩኒቨርሲቲ ባልደረባቸው የነበሩት ሙሉ ወርቅ ኪዳነ ማርያም በጻፉት አንድ ጽሑፍ ስላቶ ጌታቸውና ለንባብ ስላላቸው ፍቅር አስተያየታቸውን አስፍረው ነበር። ጌታቸው ከአዲስ አበባ ዩኒቨርሲቲ ከተመረቀ በኋላ አብሮን በትግራይ የቀድሞ ቢዝነስ ኮሌጅ ነበር የተቀጠረው። እንግዳ በሆነበት በዚያ ወቅት ለመጀመሪያ ጊዜ ከእኛ ጋር ሲገናኝ አንድ ካፌ ውስጥ ጥግ ይዞ መጽሐፍ እያነበበ ነበር ይላሉ አዲስ ተመራቂ ከሙያው ጋር ካልሆነ በስተቀር ፍልስፍናን የሚነካ መጽሐፍ ሲያነብ አያጋጥመኝም የሚሉት አቶ ሙሉወርቅ ጌታቸው ግን ካሉበት የሙያ ዘርፍ ባሻገር በተለያዩ መስኮች የተዘጋጁ መጽሐፍትን እንደሚያነቡ እንዲሁም በመጽሐፍትና በተለያዩ ሀሳቦች ላይ እንደሚወያዩ ገልጸዋል። አቶ ጌታቸው የሁለተኛ ደረጃ ትምህርታቸውን ታዳጊዋ ኢትዮጵያ በመባል በሚታወቀው ትምህርት ቤት የተከታተሉ ሲሆን በ1985 ዓ.ም ደግሞ በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት በመግባት የመጀመሪያ ዲግሪያቸውን በሕግ አግኝተዋል። አቶ ጌታቸው ረዳ በአዲስ አበባ ዩኒቨርሲቲ ትምህርታቸውን አጠናቀው ከተመረቁ በኋላ መቀለ ዩኒቨርሲቲን በመምህርነት ተቀላቅለው በሕግ ትምህርት ክፍል አገልግለዋል። ከዚያም በኋላ በሺ ዘጠኝ መቶ ጽናዎቹ መጀመሪያ ላይ በአሜሪካ አላባማ ዩኒቨርሲቲ በሕግ ሁለተኛ ዲግሪን ለማግኘት ችለዋል። ከዚህ በኋላ ወደ መቀለ ዩኒቨርሲቲ ተመልሰው ማስተማር የቀጠሉ ቢሆንም ብዙም ሳይቆይ በ1997 በውጭ ጉዳይ ሚኒስቴር ውስጥ በኃላፊነት ተመድበው ወደ አዲስ አበባ አቀኑ። ከምርጫ 97 ዓመተ ምህረት በኋላ በተፈጠረው ፖለቲካዊ ቀውስ ኢህአዴግ ከባድ ፈተና ገጥሞት የነበረ ሲሆን አቶ ጌታቸው ፓርቲያቸው እንደ ጠላት ሲመለከታቸው በነበሩት የግል ጋዜጦች ላይ የድርጅታቸውን ሀሳብ የሚገልጹ ጽሁፎችን ያወጡ ነበር። በተለይም በኢህአዴግ ዘመን ከታዩ የፕሬስ ውጤቶች መካከል ከፍተኛ ተነባቢነት የነበራት አዲስ ነገር ጋዜጣ ላይ በፓርቲያቸው ላይ የሚቀርቡ ትችቶችን በመከላከልና አቋሙ በመግለጽ ያቀርቡ በነበረው ጽሁፍ ይታወቃሉ። አቶ ጌታቸው ከመምህርነት ሙያ ወጥተው ወደ ፖለቲካና የመንግስት ኃላፊነት ቦታ ከያዙ በኋላ በተለይ አቶ ኃይለማርያም ደሳሌ የውጭ ጉዳይ ሚኒስትርና ጠቅላይ ሚኒስትር በነበሩባቸው ጊዜያት በሁለቱም ከፍተኛ መስሪያ ቤቶች ውስጥ በኃላፊነት ሰርተዋል። በዚህም በውጭ ጉዳይ ሚኒስትር የፐብሊክ ዲፕሎማሲ ዳይሬክተር እና ዋና ዳይሬክተር፣ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር እና የጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ አማካሪ ነበሩ። በተጨማሪም ባለማጣ የህዝብ ተወካዮች ምክር ቤት አባል ሆነው ተመርጠው ነበር። አቶ ጌታቸውን በቅርብ የሚያውቋቸው ሰዎች እንደሚሉት ምንም እንኳን በከፍተኛ የመንግስት ስልጣን ላይ የነበሩ ቢሆንም ቀለል ያለ ህይወትን የሚመሩና ወደ ፈለጉት ቦታ ያለ አጃቢ በራሳቸው መሄድና መቆየትን የሚመርጡ ናቸው ይላል የቢቢሲ ዘገባ። አብራችሁን ስለዘለቃችሁ ክብረት ይስጥልን።